ከአራት ዓመታት በፊት ስምንት ከፍተኛ የትምህርት ተቋማት የምርምር ልዕቀት ማዕከል ተብለው ሲሰየሙ የአዲስ አበባ ዩኒቨርሲቲ አንዱ ነበር። የአዲስ አበባ ዩኒቨርሲቲ በተሰጠው ኃላፊነት መሰረትም የምርምር ልዕቀት ማዕከልነቱን በተግባር መግለጥ የሚያስችሉትን ስራዎች ማከናወን ጀምሯል። በዚህም የሚሰራቸውን የምርምር ስራዎች በዓለም አቀፍ ጆርናሎች የማሳተም በገንዘብ ድጋፍም ሆነ በጥራት አቅሙን እያሳደገ መጥቷል። በዓለም አቀፍ ደረጃ እውቅና ያላቸው ጆርናሎች ማን ማን ናቸው የሚሉትን እናስቀምጣለን። ሁሉም ወደዛ እንዲያደረግ ማን ነው፣ አርቲክሉን ወይም ደግሞ የሚታተመውን ፔፐሩን ወደዛ እንዲልክ እናደርጋለን፣ ፈንድ እናደርጋለን። ምንም እንኳን በሀገሪቱ ካላት ኢኮኖሚ አቅም አንጻር ብዙ ባይሆንም፣ በየአመቱ ከመቶ ከመቶ 20 ሚሊዮን ብር በላይ በተለያዩ የሪሰርች ስኪም እንሰጣለን። ያንን ነገር ተመራምረው እንዲያሳትሙ ነው የምናደርገው። ዓለም አቀፍ እውቅናና ተቀባይነት ባላቸው ጆርናሎች ላይ የምርምር ውጤቶችን ማሳተም እንደ አገር ክፍተት እንደነበረ ይነሳል። ግን ደግሞ እንደ አዲስ አበባ ዩኒቨርሲቲ ያሉ ዕድሜ ጠገብ ተቋማት የሙያተኞችን አቅም በማሳደግ የተቋሙንም የምርምር ውጤት ቅቡልነት ከፍ እንዲል የሚያስችሉ ስራዎችን ለዓለም ገልጦ በማሳየት ከመልከብዙ በረከቱም ተካፋይ ለመሆን ትኩረት ተሰጥቷል። የምርምር ውጤቶች ማሳተም ላይ ችግር እየገጠመ ነው። ነገር ግን አዲስ አበባ ዩኒቨርሲቲ ይህን ለመቅረፍ ዕድገት ሲሰጥ ኢንሴንቲቮችም የሚሰጣለ የምርምር ውጤቶችን ለማሳተም ሪፒቴብል የሆኑ ኢንዴክስድ የሆኑ በዓለም አቀፍ የታወቁ ብዙ የሪቪወሮችን ውስጥ ያለፈ ጆርናሎች ላይ እንዲታተሙ የበኩሉን የራሱ የመለያ መንገዶች አሉ። እዚህ ውስጥ ያለፈ ነው እድገት የሚያገኘው። እዚህ ውስጥ ያለፈ ነው ትንሽዬ ኢንሴንቲቭም ብትሆን የሚያገኘው ይሄ ነው ያለው። አንድ ተቋም መቶ ፔፐር በዓመት ሲያሳትምና አምስት መቶ ፔፐር በአመት ሲያሳትም የሚኖረው እውቅና የተለያየ አንድ አይደለም እኛ እንዳልኩ ከአመት አመት በጣም እየጨመረ ነው ያለው በጣም እየጨመረ ነው ያለው ዘንድሮ አሁን ከሶስት ሺ አልፈናል። አልፈና ይሄ እንግዲህ ምልህ በዌብ ኦፍ ሳይንስ እና ስኮፐስ የሚባሉ አሉ እነዚህ አክሬዲትድ የሆኑ ጆርናሎችን የሚመዘግቡ በእነሱ ውስጥ ያሉትን ነው እየቆጠርኩ ያለው እንጂ ሌላውን ስትጨምረው በጣም ብዙ ነው በዛ ቁጥር መጠን እውቅናችን እየጨመረ ይመጣል እንደገና ደግሞ በዛም ብቻ ሳይሆን የኛን የስራ ውጤቶች ጠቅሰው ሌሎች የሚጽፉት ሪፈር የሚያደርጉት ማለት ነው፣ እሱም እየጨመረ ነው ያለ። እናም ዩኒቨርሲቲው አሁን ላይ የምርምር ውጤቶች የሆኑ ጽሁፎችን ከአገራዊ እስከ ዓለም አቀፋዊ ተቀባይነት እንዲኖራቸው በሚያስችል መልኩ ማሳተም ልምዱ ላይ መሻሻሎችን አሳይቷል። አዲስ አበባ ዩኒቨርሲቲ መምህራን የማሳተም ብዙም ችግር የለም ከጊዜ ጊዜ በጣም እየጨመረ ያለ ነው በጥሩ ትሬንድ ላይ ያለ ነው በዓለም ደረጃም በአፍሪካም ደረጃ ጥሩ እያሻሻልን ነው። ከአመት ዓመት እንደ ሀገር ለሚመዘገብ ፈጣን የኢኮኖሚ እድገትና ስኬት ችግር ፈቺ ምርምር ቁልፍ ሚና አለው። ግን ደግሞ ምርምሩ ለኅብረተሰብ ችግር መፍትሄ ሊሰጥ በሚችልበት መንገድ መሬት ማስነካት መቻል ቀዳሚ ተግባር ይሆናል። የአዲስ አበባ ዩኒቨርሲቲም በዓለም አቀፍ ጆርናሎች የምርምር ውጤቶችን ከማሳተም የተሻገረ ችግርን መፍታት በሚችሉበት ልክ እንዲቃኙ ማድረግን የዓላማው መዳረሻ አድርጓል። ሊተረጎም የሚችል ኢምፓክትፉል እምንለው ማለት ነው። ምክንያቱም የምርምርንትን ከሀሳብ ከማፍለቅ ጀምሮ ምርምሩን ከመስራት የሰራውን ምርምር በዓለም ፒሮች በኩያዎችህ ትክክል ነው ተብሎ ማስመስከር፣ ይሄ መጀመሪያው ደረጃ ነው። ከያ በኋላ ግን ያ ነገር የተመሰከረለ ነገር ወደ ማህበረሰቡ ገብቶ ችግር መፍታት አለበት። የተሻለ የማህበረሰብን ችግር የሚፈታ ምርምር መስራት መብት ሳይሆን ግዴታ ነው። ዝም ብለን ላይፍ አስ ዩዥዋል መቀጠል አይቻልም። ውጤት ተኮር የሆነ ምርምር ስራዎች መሰራት አለባቸው። የህዝብን ችግር የሚፈታ የሀገርን ችግር የሚፈታ የራሳችን እድገት በላይ የራሳችን ሰርቲፊኬት ከማገኘት በላይ አሳልፈን አይተን ውጤት የሚገኝባቸው ምርምሮች ላይ መስራት መብት ሳይሆን እንደ ግዴታ፣ ለተመራማሪዎች ግን ምቹ ሁኔታዎችን መፍጠር በቂ በጀት መመደብ የሚያስፈልግ የምርምር ልቀት ማዕከል በመሆን ልክ የሀገርን ፍላጎት ማሟላት በሚያስችል የተግባር ውጤት ለመገለጥም አስቻይ ስልቶችን በመንደፍ የተለያዩ ስራዎች በዩኒቨርሲቲው እየተከናወኑ ነው።